ሰላም ጤና ይስጥልኝ። ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ጀላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጥናት ነው። ይህ ቪዲዮ ከሌሎች ቪዲዮዎች ለየት የሚለው የፊደል ጥናቱ የሚያደርገው ከቀኝ ወደ ግራ፣ እንዲሁም ደግሞ ከግራ ወደ ቀኝ ፊደሎችን እየመላለስን እናጠናለን። በጽሞና ከጅማሬ እስከ ፍጻሜ ተከታተሉኝ። በየተኛውንም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጨላችኋለሁ ደውላችሁ መማር ትችላላችሁ። እንዲሁም ደግሞ ለቻናሉ አዳዲስ የሆናችሁ ሰዎች ሌሎች የምሰራቸው ቪዲዮዎች ቀድመው ለእናንተ እንዲደርሷችሁ ወይም ደግሞ በማስዋወቂያ መልክ እንዲደርሷችሁ ቻናሉን ሳብስክራይብ ላይክና ሸር በማድረግ ቤተሰብ የሆኑ። አሁን በቀጥታ ወደ ፊደል ጥናታችን በጽሞና ተከታተሉኝ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም ጥሩ እስኪ አንዴ ድገማቸው ው ሰ ሱ ሲ ሳ ሴ ስ ሶ። አሁን ይህንን ይህንን ፊደል መልሰን ከዚህ ወደዚህ ደግሞ እናንብቦ እስኪ። ያ ማለት ከቀኝ ወደ ግራ ማለት ነው። ከግራ ወደ ቀኝ ያነበብ ነው። ይሄን መልሰን ገልብጠን ከቀኝ ወደ ግራ ወይም ከመጨረሻ ወደ መጀመሪያ ወደኋላ ኋላ እስኪ እናንብበው። በትክክል ፊደሎችንን በጭንቅላታችሁ መያዛችሁ የምታረጋግጡበት አንደኛውና ዋነኛው መፍትሄ ይሄ ስለሆነ እንደዚ አድርጋችሁ ፊደሎችን ይዛችኋቸው ከሆነ ማንበብ ወይም ደግሞ ቃላቶችን እያጋጠማችሁ ማንበብ ትችላላችሁ ማለት ነው። እስኪን ሞክር ሶ ሴ ሳ ሲ ሱ ሰ። ተመልከቱ፣ አንድ እንድደግማችሁ ወደዚያው ነው። ይሄ እዚህ ጋር የምታዩት ወደዚህ የተጻፈው ከቀኝ ወደ ግራ ነው የተጻፈው፣ ተገልብጦ ማለት ነው። ሶ ስ ሴ ሳ ሲ ሱ ሳ በጣም አሪፍ በጣም ጥሩ። ልክ እንዲያደርጋችሁ በደንብ መላመድ አለባችሁ። እውነቴን ብዬ የምነግራችሁ ይሄን እዚህ ጋር ይሄንን ቦታ እንደ ትኩል እንደው ቀልድ እንዳታዩት፣ በጣም ወሳኝ ክፍል ነው። ይሄ ነው ፊደሎችን በትክክል ይዘናቸዋል ወይስ አልይዘናቸውም የሚለውን ነገር የሚያረጋግጥላችሁ ይሄኛውን ስታነቡት ነው ይሄንን ወደዚህ በትክክል ካነበባችሁት ፊደሎችን እያንዳንዳቸው እያንዳንዳቸው ልዩነታቸውን በደንብ አውቃችኋል ማለት ነው በጣም ጥሩ እስኪ ከሰቀጥለ የምናገኘው ረ ነው የሚባለው ረን ደግሞ እኔ ረ ሩ ሪ ራ ሬ ር ሮ በጣም አሪፍ። እስኪ ወደዚህ እናንብባቸው። አሁንም አንድ እንድገማቸው። ረ ሩ ሪ ራ ሬ ር ሮ። አሁን ከግራ ወደ ቀኝ ያነበብን፣ እስኪ እንመልስና ደግሞ ከቀኝ ወደ ግራ። ይሄ ማለት ይሄ ነው አካሄዳችን ትክክል ነው። ከግራ ወደ ቀየርን ነው፣ ግን ፊደሎቹ ተገልጦ ተጽፈዋል። ያማ እዚህ ነው የሚጀምረው ማለት ነው። ፊደሎ ከዚህ ጀምረን የተጻፈው ከዚህ ጀምረን ከሮ ጀምረን ስለጻፍኩትኝ ተገልጧል። እሺ እንቁጠራቸው እስኪ ሮ ር ሬ ራ ሪ ሩ ረ። በጣም አሪፍ እስኪ፣ እንቁጠራቸው አሁንም፣ ሮ ረ ሬ ራ ሪ ሩ ረ። አያችሁት? ልክ እንዲህ ያደረጋችሁ በደንብ ማንበብ መቻል አለባችሁ። እስኪ ወደሚቀጥለው ንድ ኦኬ፣ ከረቀጥለን የምናገኛት ሰ ትባላለች። ሰ ይቺ ሰ ሞክሼ ፊደል አላት። ከላይ ያየናትን እንዳትረሱ። የዚች ፊደል ሞክሼ ፊደል ናትች ይቺ ያ። ማለት ይሄኛው ሰና ይሄኛው ሰ የዚህ ፊደል ሞክሼ ፊደሉ ነው። ሞክሼ ፊደሉ ነው። ስለዚህ እነዚህ ሁለታቸው ሞክሼ ፊደላት ይባላሉ። ይሄኛውን ንጉሱ ሰበ ብለን እንጠራዋለን። ይችኛዋን ደግሞ እንስች ደግሞ ሳቱ ሰበ ብለን ነው የምንጠራት። ይህን ከባለፈው ቪዲዮ ላይም ስለሰራሁላችሁ ችግር የለውም። ኦኬ እስ ንቁጠራቸው አሁን ዋና ትኩረታችን ከቀኝ ወደ ግራ የተጻፉትን ስለሆነ ብዬ ነው ሰ ሱ ሲ ሳ ሴ ስ ሶ እስኪ አንድ እንድገማቸው ሰ ሱ ሲ ሳ ሴ ስ ሶ በጣም ጥሩ እስኪ አሁን ደግሞ ከቀኝ ወደ ግራ። ወይም ደግሞ እንደዚህ እናንብባቸው ወደዚህ ገልብጠን። እስኪ ተከተሉኝ። ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። አንድ እንድገማቸው የበለጠ እንዲገባችሁ ሶ ስ ሴ ሳ ሲ ሱ ሰ በጣም አሪፍ። እንዲህ ያደረጋችሁ በደንብ ማንበብ መቻል ይኖርባቸዋል። በደንብ ማንበብ መቻል ይኖርባቸዋል። ኦኬ፣ ከሰ ቀጥለን የምናገኘው ሸ ብለን የምንጠራው ፊደል ነው። በቅርጽ ደረጃ ሸ ማለት ይሄ ነው። ቅርጹ ይሄን ይመስላል። እስኪ እንቁጠረው። ሸ ሹ ሺ ሻ ሼ ሽ ሾ። በጣም አሪፍ እስኪ አንዴ ድገሙት። ሸ ሹ ሺ ሻ ሼ ሽ ሾ። በጣም አሪፍ። አሁን ደግሞ ወደዚህ ማንበብ ከቀኝ ወደ ግራ ማንበብ። ያው ሾ ሽ ሼ ሻ ሺ ሹ ሸ በጣም አሪፍ። እስኪ አንድ ድገሙት የበለጥ እንድትይዟቸው። ሾ ሽ ሼ ሻ ሺ ሹ ሸ በጣም አሪፍ። እንዲህ ያደረጋችሁ በደንብ ማንበብ መቻል አለባች እያንዳንዳቸው ፊደሎች እንዴት ይለያያሉ? ይሄ ፊደል ከዚህ ጋር ከዚያኛው ጋር በምን ነው የሚለየው? እነዚህ ሁለታቸው በምን ይለያያሉ? እዚህ ጋር ያሉት እነዚህ እንዲ እያደረጋችሁ በደንብ አጋችሁ መላልሳችሁ ካነበባችሁት እርግጠኛው የምነግራችሁ በአጭር ጊዜ ውስጥ ውጤት ታመጣላችሁ ማለት ነው። እንደዛ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ሁልጊዜም እንደምለው ኮሜንት ሳጥን ላይ አስቀምጡልኝ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ላይክ ሸር፣ እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ